ሰላም ሰላም፣ ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ? ልጆችዬ፣ ጊዜያችሁ፣ ሳምንታችሁ እንዴት እያለፈ ነው? በጥሩ ሁኔታ እያሳለፋችሁ ነው? ትምህርታችሁን እያጠናችሁ፣ ከኔ ጋር የምንሰራቸውን ስራዎች እየሰራችሁ ነው? በጣም ደስ ይላል ልጆችዬ። እኔ ሙሉ ጊዜ ለእናንተ የሚሆኑ ቆንጆ ቆንጆ ስራዎችን ይዤ እየመጣሁ እያሳየኋችሁ ነው አይደል? በጣም ደስ ይላል ልጆች። እንግዲህ ለዛሬ እናንተን የሚያሳትፍ የሚያዝናና፣ ሁላችሁ የምትሰሩትን አንድ ቆንጆ ስራ ይዤላችሁ መጥቻለሁ። ምን እንደምንሰራ ልንገራችሁ ልጆችዬ። ከዛ በፊት እስኪ እዚህ ጋር ያለውን ነገር አይታችሁ ገምቱ። በጣም ጎበዞች ሁላችሁም አውቃችኋል። ዛሬ የምንሰራው እንግዲህ እንደዚች ያለች ሙሉ በጣም የምታምር ቀሚስ ነው። አያችኋት? በቀላሉ ወረቀትን በማጣጠፍ የሚሰራ ቀሚስ ነው። በጣም ቀላል ነው። እንደዚህ ታዩት፣ ግን የእውነት ቀሚስ አይመስልም? የልጆች ቀሚስ ይመስላል አይደል? እስኪ ማነው መልበስ የፈለገ ጎበዞች? እንግዲህ ለዛሬ እንደዚች ያለችን ቀላሏን በጣም የምታምረዋን ስራ ነው የምንሰራው ማለት ነው። እስኪ እዚህ ጋር አያችሁ ሌሎችም የተለያዩ የሚያማምሩ ቀሚሶች አሉ። እንደዚች ያለችዋን ቆንጆን ቀሚስ ደግሞ በቀላሉ መስራት ስለሚቻል እንዴት እንደሚሰራና ምን ምን እንደሚያስፈልግ ልንገራችሁና ትዘጋጃላችሁ። በዋነኛነት እንግዲህ በአካባቢያችሁ የምታገኙት ማንኛውም ወረቀት ይሆናል። ግን ቀለም ያለው ወረቀት ካላችሁ እሱን ታዘጋጃላችሁ። መቀስ ያስፈልገናል። ማርከር ካላችሁ ወይም ደግሞ ማርከር ከሌላችሁም ደግሞ እርሳስም ወይም ከለርም መጠቀም ይቻላል። እነዚህ ነገሮች አዘጋጅታችሁ ጠብቆኛላችሁ። እኔም እንደተለመደው ዝግጁ እስክትሆኑ ድረስ የተወሰነ ደቂቃ ልስጣችሁ። እሺ ልጆች እንዴት ነው ተዘጋጃችሁ? በጣም ጎበዞች። በመጀመሪያ እንግዲህ ያዘጋጀነውን ወረቀት እንደዚህ በቁመቱ እናስቀምጥና እንደዚህ አድርገን የእሱ የተወሰነ ክፍሉ ስለሆነ የሚያስፈልገን ለመለካት እንዲሆንም እንደዚህ አድርገን በጣም ሳናጥፈው ጫፉን እንይዝና በመቀሳችን ቆርጠን የምንፈልገውን ክፍል እናወጣለን። እያችሁ አሁን የሚያስፈልገን ይሄኛው ክፍል ነው። በመጀመሪያ ሁለት እኩል ቦታ እናጥፋለን። በመቀጠል እሱኑን ከፍትና ባልታጠፈበት ጎኑ እናጥፋለን። እንደዚህ እንገለብጠውና በተቀራኒና በተቃራኒ ጎን ያሉትን እንደዚህ የተወሰነ ክፍላቸውን እጥፍ እናደርጋለን ወደ ውስጥ እያችሁ ልክ እንደዚህ ማለት ነው። ከዛም በዚህ እንገለብጥና አንዱን ወደ ውስጥ እናጥፈዋለን። በተመሳሳይ አሁንም ሁለተኛ እጥፋት እናጥፋለን። ያልታጠፈውንም እናጥፋለን፣ መጀመሪያ ሁለት ቦታ፣ ከዛም እጥፋቱን ራሱ ደግሞ በተጨማሪ እናጥፋለን። ከዛም በዚህ አይነት መንገድ አጥፈን ካዘጋጀንም በኋላ እዛው ጋር እንይዘውና ከመሃል ለዚች ገባ አድርገን ወረቀት ስለሆነ እንዳይቀደድብን በጣም በጥንቃቄ ወደ ውጪ እጥፋቱን እናወጣለን በላይ በኩል ያለውንም እናዞርና ልክ በተመሳሳይ እናጥፈዋል። እዛ ከውስጥ ያለውን በአንዱ ሳይድ ብቻ ወይም በአንዱ ክፍል ብቻ ያለውን ከውስጥ ያለውንም አንዱን እጥፋት ደርበን እናጥፋለን። እንደዚህ ማለት ነው። እያችሁ ይሄኛው በአንድ ያኛው ደግሞ በሁለት እዛም እንደታጠፈውን ክፍል ቀስ ብለን እቺ ባለ አንዷ እጥፋት ወደ ውስጥ እንገለብጥና የመሃሉ መስመር ላይ አምጥተን እናጥፋታለን። ወረቀት ስለሆነ በጣም በጥንቃቄ ሽል ልጆች እንደዚህ ማለት ነው እያችሁ። ከዛ እዚህ ጋር ከፍ የሚለውን ክፍል የተወሰነች ክፍሏን ብድግ አድርጋችሁ ወደ ውስጥ ቅበር ታደርጉታላችሁ። አሁን በቀላሉ ገባልን ማለት ነው። ተመልከቱ። አሁን ራሱ የምታምር ቀሚስ አግኝተናል አይደል? እንደዚች አድርገን ደግሞ ቅርጿን ስናስተካከል በጣም ምታምር ቆንጆ ሙሉ ቀሚስ ሆነችልን ማለት ነው። ስለዚህ እንደዚች ያለችዋን ሙሉዋን ቀሚስ ካገኘን በኋላ እንዳልኳችሁ ልሙጥ ተመሳሳይ ቀለም እንዳይሆን በማርከራችን ወይም ደግሞ እናንተ ባዘጋጀችሁት እርሳስ ቀለም ሊሆን ይችላል። የተለያየ ቀለም ጠርዝ ጠርዞችን ወስደን እንቀባለን። አሁን እዚች ጋ የበለጠ እንዲያደምቀው ጥቁር ቀለም ባለው ማርከር ቆንጆ ዲዛይን ሰራለታለሁ። እናንተም በምትፈልጉት ቅርጽ ለቀሚሳችሁ የሚያምር ቅርጽ ወይንም ደግሞ እንደዚህ ጌጥ ነገር መስራት ትችላላችሁ። እያችሁ እኔ ከስር ያለውን እንደዚህ አይነት መንገድ ሰራሁት። እጀታውንና እንደ ኮሌታ ያለውንም ደግሞ በተመሳሳይ እንደዛው እንሰራዋለን። እሺ ልጆች የኔን እስኪ ላሳያችሁ። እንዴት የምታምር ቀሚስ እንደሰራው ተመልከቱ። ታምራለች አደለ? እናንተስ እንዴት ነው? በጣም የሚያምር ሰራችሁ። በጣም ያምራል አደል? ወደዳችሁት? ስለዚህ ልጆችዬ በቀላሉ በአካባቢያችን በሚገኙ ወረቀቶች በማጣጠፍ በቀላሉ እንደዚህ የሚያማምሩ የአልባሳት አይነቶችን እንዲሁም ደግሞ የተለያዩ ነገሮችን መስራት ይቻላል። ቀላል ናት አይደለ? በጣም ጎበዞች። የበለጠ ደግሞ እንደዚህ በማርከር ወይም በተለያዩ ቀለማት ስናደምቃቸው በጣም ያምር ይሆንልናል። በጣም ጎበዞች። እንግዲህ ልጆች ለዛሬ እንደዚች የምታምረዋን በጣም ቀላሏን ቆንጇን ስራ ነበር ይዤላችሁ የመጣሁት። እናንተም በየቤታችሁ እንደሰራችሁት እንደሞከራችሁት አልጠራጠር። በጣም ጎበዝ ልጆች በሚቀጥለውም እናንተን የሚያሳትፍ በጣም ቆንጆ ደስ የሚል ስራ ይዤላችሁ መጣለሁ። እሺ፣ እስከዛው ግን ሁልጊዜም እንደምላችሁ ለትምህርታችሁ በደንብ ትኩረት ስጡ። እሺ፣ ለታላላቆቻችሁን አክብሩ፣ ለቤተሰቦቻችሁም ታዛዡ ነው። በጣም ወዳችኋለሁ። በጣም ነው ምናፈቃችሁ። ቻውቻ የኢትዮጵያ ልጆች።